ጽናት እንግዲህ ክፍል አርባ ስምንት ላይ እንዳየ ነው። በጣም ጽናት ህይወቷ ምስቅልቅል የሚለው በየቀኑ ለምንድን ነው? ውድ ቤተሰቦቼ፣ ከዚህም በፊት ተናግር ያለው የናሆም የማነው የኪራ አባት ሶሪ ማለት ነው የኪራ አባት ሞቶ ነበር ማለት ነው። ግን ጽናት ምን አድርጌ ነው የሚለው ሌላ ልጅ አምጥቶ ቤታቸው አስቀምጠዋል ማለት ነው። እንግዲህ የጽናትም አባት እንደመጡ አይተን ነበረ። አሁን ላይ ግን ጽናት ህይወቷ ምስቅልቅል ብሏል። ቤቲን ተገላገልን ስንል ሌላ ታሪክ ከበደ የመጣ ስንል ሌላ ታሪክ ነው የሚመጣው። እና የኔ የእኔ ቆንጆ ጽናትዬ ትግስቱን ይስጥሽ ሁሌም ህይወት እንደዚህ እናት፣ አንዳንዴ ህይወት እንደዚህ ትሆናለች ነው። ይህንንም ደግሞ ታልፊያለሽ። እንኳን ይህንና የቤቲን አልፈሽ እዚህ ደርሰሻል። አሁን ደግሞ እንደምታልፊ ተስፋ አለኝ ማለት ነው እና እባክ እባክሽች የመጣችው ልጅ ደግሞ ዛችን ሶሲን የምትመስል ተንከሲስ መታለች እንዴ? ኪራን የሚወዱት ብዙ ናቸው። እንደ ክክል ነው የሚፈለፈሉት ውዶቼ ማለት ነው። በሱ በሱ መንስኤ እንግዲህ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ጽናትን ክፍል አርባ ዘጠኝ ይዤ መጥቻለሁ ማለት ነው። እንግዲህ ጽናትም እንደምናያት ከሆነ በጣም ችግሩ ውስጥ ጽናት ውድ ቤተሰቦች ማለት ነው። ችግሯ አልፈታለ ማለት ነው። በየቀኑ እየጨመረባት ነው የእሷ ችግር ማለት ነው። ችግሯን እንግዲህ እንዳየ ነው ከሆነ ኪራ እየጎዳት ነው። ኪራ ከእሷም ደሞ ችላ ብለዋል ላይ ማለት ነው። በነገራችን ላይ በቃ ሁሉም ነገር አለቀ ይብቃ፣ ከዚህ በኋላ እያለች እራሷን እየወቀሰችም ነው ማለት ነው። አይ በቃም ምን ከምኑን ጀምርሽ ነው ይብቃ እምትይው ጽናትዬ ማለት ነው። ሁሉንም በትዕግስት እንደምታልፊ ተስፋ አድርጌ እነግርሻለሁ ማለት ነው። ታልፊዋለሽ አለሽ ማለት ነው። በእውነት ለመናገር ይሄ ይቼ የመጣችው ልጅ ምንድን ነች? ኬት ነች። ደሞ እቺ አንዴ ጥናትን ሰራተኛ ነሽ ወይ፣ አንዴ ደሞ ምንድነሽ እያለች እየጠየቀቻት ነው ማለት ነው። እንግዲህ አላማረችኝ ማገባባ ሲመስለኝ፣ ምናልባት ቤቲ ይልካ ሲሆን እንዴ ምናልባት ቤት በቤት የመጣች እንደሆነች ማክበር እያልኩ ነው ማለት ነው። እየሰራ ነው ማውራችሁ በነገራችን ላይ በዛ በዛ የተነሳም እንደዛ እያልኩኝ የጠረጥራለሁ ማለት ነው። እና ህይወትና ኤፍራታ ህይወታቸው የሆነ ምስቅልቅልቅልቅል ያለ ነው። ውድ ቤተሰቦች፣ የጽናትና የኤፍራታ ህይወት ለምንድን ነው እንደዚህ የሚሆነው? በነገራችን ላይ ስኬትን ለማግኘት ግድ ውጣ ውረዶችን ማለፍ አለብን ማለት ነው። ይህም ይህም ሆኖ ግን ታልፈዋለች፣ አማኝ ታልፈዋለ። የኔ መልካም ጽናትዬ፣ ሁሉንም ነገር እንደምታልፊው አስረግጬ እነግርታለሁ ማለት ነው። ታልፊዋለች በመኝን ታልፈዋለሽ ማለት ነው። አሁንም ቢሆን ታልፈዋለሽ፣ ወደፊትም ቢሆን ታልፊዋለሽ ማለት ነው። እርግጠኛ ነኝ ታልፈዋለች፣ ሁሉም ያልፋል ማለት ነው። ላያልፍ ያለፋል ይላል እንጂ እና ታልፈዋለ ብዬ አስባለሁ። ይህንንም እና ኪራ ደግሞ ማለት ነው እንደ ጊዜ ስጣት። ይሄ መጠጣት ምናምን ምንድን ነው? ያው ጽናት አሁን የተመለሰችበት መንስኤ ምንድን ነው? የኪራም አባት አባቷም ስለመጡ ለዛ ብላ ነው ወደ ስራው የተመለሰችው እንጂ የቤት እመቤት ልትሆን ትንሽ ነበር የቀራት፣ ግን መቀኛ ገባባት በመሀል። ውድ ቤተሰቦች አንዳንዴ መቀኛ ከየት መጣ ሳንለው ከጎረቤትም ይመጣል ማለት ነው። ይቺ ደግሞ ተንከሴስ አንዴት ተንከሴስ መታለች። እሷንም ደግሞ ይገልግልን እንዴ! ጽኑ በጽናት ምክንያት እኮ በቃ እንዴ! ሁሉም በቃ ጽናት፣ ጽናት፣ ጽናት። ውድ ቤተሰቦች ጽናት ላይ የገባው መከራ ይውጣ፣ አሜን። እላቸዋለሁ በጽናት ላይ እየገባ ምንድን ነው፣ በዛ ስትለው ይገባል ሌላ፣ በዚህ ስትለው ሌላ ታሪክ። በቃ ሁሉም ነገር ምስቅልቅል ያለ ህይወት እየኖረች ነው ጽናትዬ። ሁሉንም ነገር ደግሞ እመኝ ታልፊዋለሽ። አንዳንዴ ህይወት እንደ ጽናት ማለት ነው፣ ህይወት የሆነ ምስቅልቅል ያለ ነገር አላት፣ ግን ቢሆንም እሷ እንትን ትለዋለ ማለት ነው። ስለዚህ ጽናትዬ ሁሉንም ነገር አልፈሽ ትልቅ ነገር ላይ ደርሰሽ ማየት ይፈልጋለሁ። ለዚሽ ለተንከሲስ ደግሞ አትበሳጪ እላለሁ ማለት ነው። እና አሁንም ደግሞ ከምሮ ጋር እንግዲህ እባክህን አትጉዳት፣ ምሩ ትወድሃለች። ተዋደዱ፣ ተፋቀዱ፣ ተፋቀሩ ነው የሚለው አይደል? እንደ ሳይንሱ እና መፋቀር አለባችሁ ማለት ነው። ጉድ ቤተሰቦቼ እላቸዋለኝ እና መቀላቀል አለባችሁ፣ መቀላቀል አለባችሁ እኛ የእሷን ደስታ ነው የምንፈልገው። የማንንም እንትን አንፈልግም ማለት ነው። ጭቅጭቅ አንፈልግም፣ ደስታ አይለንም። በቃ ጽናትን ደግሞ አትጉዱ፣ አትባካችሁ። እኔ በጽናት ስንቱን ልቻለው፣ ጋይስ ኧረ ስንቱን ልቻለው። ጽናት እንደው መሰናክል፣ ህይወቴ መሰናክል ሆነ እያለች ለምሩ እያወራቻት ነው። ለናሆን የምማወራቸው ከዚህ በኋላ ይብቃኝ እያለች ነው ማለት ነው። ይችም ልጅ አላማረቻትም። በቃ ተንከሴ ስንችል ጨርሰው የሚመጡት ሁላንዱ ጽናትን እንትን የሚያበሳጩ ናቸው። እንዲ ካላክተሯ ምንድን ይጽናት ግን ሁሉም በቃ ጽናትን እንትን የሚል እንጂ ጽናትን የሚንከባከብ አይመጣም። ብቻ እንደዛም ቢሆንም ምንም ችግር የለውም። ጽናት ይህን መልካም የምሮኔ በጽናት እየተበሳጨው ነው ጋይስ። እንዲ አንተ ኪራ ስርአት አድርግ እንግዲህ አባቱ እንድታገባ ነው ሚስ አግብተህ ወልዴህ ከብዴህ ማየት ፈልጋለሁ ብሏል ማለት ነው። እንትናም ደግሞ ይቺ ጽናትም ደግሞ የሰውየው አባት የኪራ አባት ስለተናገራት ከዛ ወደ እንዲቀስሟ ተሰብሯል። አባቷን ያዝንላት። አንዲት ሰራተኛ ምንድን ነው ችግር እያለ ነበረ እንዶ ይሄ ሰራተኛ የሚባል ነገር እንዶ ጋይስ ያ ጉዳ ፈላኮ እንዴ እሶ ይከበሩ የኪራ አባት ይከበሩ ምንድን ነው የኪራ አባት ይከበሩ ማለት ነው እና ጽናት እንግዲህ ግራ ተጋብታ ላይ በፍቅሯ ጥሩ ህይወት እየኖረች ነው ጥሩ ነገር እንትን እያለች ነው ብለን ነበር ማለት ነው አሁን ላይ ግን ህይወቷ ምስቅልቅል ያለ ነው አባቷም ደግሞ ቃይችም ልጅቷ ደግሞ ምን ለመሆን ነው ተምረሽ የምትፈልጊው ስትላት አይ እኔ ትምህርቴን ተምሬ ስጨርስ ዶክተር መሆን እፈልጋለሁ። ዋለቻት። ለምን ስትላት አባቴ ኃይለኛ ሳልሰል አለበት ሳሉን ለመሀከም ብላ መለሰችላት ማለት ነው። እኔ እንግዲህ ግራ እያጋባች ነው ማለት በጽናት ላይ ሁሉም ነገር የሚፈራረገው ለምንድን ነው ውዶች? ሁሉም ጽናት ነው፣ ጽናት ጽናት ነው በቃ። እና ጽናት ህይወቷ ለምንድን ነው እንደዚህ በቃ ምስቅልቅልቅል የሚለው ማለት ነው። እንደዛም ሆኖ ግን ጥንካሬዋን ወድላት አለው። ጠንካራ ነች። ጠንክራ በትግስት ታልፋታለች፣ ትደርስበታለች። አለችበት ደግሞ ትደርሳለች። ኪራ ነው። ኪራን ምጇ ታስገባዋለች። እመሜ እመሜ ማለት ነው። ግን ኪራ ታልከደሃት፣ ጽናት በፍጹም ልትከዳው አትችልም። ልትከዳው አትችልም ማለት ነው። ግን የጽናት መንፈስ ብዙ ነው። ብስም የለም እና ላይክ ሼር ሰብስክራይብ በማድረግ አበረታቶ ባይባ